እንግዲህ የምታዩት ይሄ ቀንጨ ነው። ደግሞ በምታዩት መልኩ በቃ በጣም ቀንጨ ነው፣ ቀንጨ ነው። አሁን ይችና ነው እንጂ ሌላው ኳ ወረር ወረር ነው። ብዙ አሁን ይችን ነው። አሁን በቃ ይችንማ ሰንጥቀናን ነው የምንሄደው። እንግዲህ አክፋይ ተናቅ አ ምንድነው እንደው ትዝ አትሎትም? ትንሽ አቺማ ትዝ ብታይ ደግሞ በይኛው ብለን ነው እንጂ አንዳንድ ነገሮች ደግሞ በከተማው ቅመት የምናረጋቸዋል ለውጥ ነገሩ ያሉ እንዴት? ያ እያንዳንዳችን እያንዳንዳችን አሁን አንተ ከየት በታች ነው የያዝከው? ለየ እሄ ነው ወይ ትረፍ። አረ አረ አረ ቆይቶ ሲረጭ

ጨዋታ ታላቅ የመሰራች ክቡራን ቤተሰቦቻችን እንግዲህ ለከደራ ያ ይሄ የመጀመሪያው የማስታወቂያ ፕሮግራማችን ነው። ይህ ማስታወቂያ ምንድን ነው ካላችሁ፣ ደግሞ በወልዲያ ጉባ ላፍቶ የሚገኝ ግራውንድ ፕላስ ቱ እጅግ በጣም በሚያምር ዘመናዊ ሁኔታ የተሰራ ለድርጅቶች ተዘጋጅቶ የቀረበ ነው። ይሄ እንግዲህ ለኤንጂኦች መሆን ይችላል፣ ለመዋለ ሕፃናት መሆን ይችላል፣ እንደዚሁም ደግሞ ለክሊኒክ መሆን ይችላል። እጅግ በጣም የሚያምር ዘመናዊ ቦታ ነውና ጉባ ላፍቶ ወልዲያ ላይ ይገኛል። ስንት ነው የያዛችሁት? ስልም አለው ስልም አለው የሁለት አንዲት ታሪያን ተሰፋ እኮ የሱ ጠጓ ጠባብ ነው። እዛ መተጋገዝ ነው አይደለ? አዎ። እና እንዴት ነው ታዲያ? አረም ሸጋ ነው እንግዲህ እ የባሳን ጠንጅ ሸጋ ነው። ጥሩ ነው። ቅንጭ በስቷን ግን እዚህ ለምንድን ነው? አይ እንትን ብሎ አቆይቶ ስቱ አቆይቶ ሲረጭ። አህ አንዲ ግዲም ነው እንጂ ደህና ነው። አህ ደህና ነው። አዎ እና ታዲያ አሁን አረም ሲታረም እኮ እንደው ዝም ተብሎ አይታረምም። እና ስታን ጎራጉሩ አልሰማን ነው ታዲያ ነው እንጂ ቀረብ ነው ወግ ነው እንደ ግን ትንሽ ቤት እንዴት እንዴት

አይ ደረጃ ማስቀመጣችሁ ጥሩ ነገር ነው። አዎ ይሄ የና ምን ነው? ሰላም ታረሙ፣ ጥሩ ነው ሲረጭ የታለፈው ነው አይደል? ወደ ላይ ነው ማንኛው ኛው ጨረሳችሁ ከሆነ በዚህ ልቀቁበት፣ ወዲህ ዘወር በሉ። ወደ ጎረቤት ሀገር የአፋጅ አፋጅ የሚባል የድሮ ባህል አይደል፣ የአፋጅ አፋጅ። እንግዲህ የምታዩት ይሄ ቅንጨ ነው፣ ደግሞ በምታዩት መልኩ በቃ በጣም ቅንጨ ነው፣ ቅንጭ ነው። አሁን ይችና ነው እንጂ ሌላው እንኳን ወረር ወረር ነው። ብዙ ይችን ነው አሁን በቃ ይችንማ ሰንጥቀና ነው የምንሄደው። እንግዲህ በምታዩት መልኩ የተማሪ ነገር ዝም ብሎ አውጥቶ ሳይረጨው ቀጥታ አይደል፣ አሀ እሱ ነው።

አይዟችሁ! አይዟችሁ! እሺ፣ እሺ፣ እሺ። ትንሽ አረምኳ። አይደለም፣ ኧረ በጣም እንጂ። ገዝ አርጌያለሁ። በኩል በዚህኛው በኩል እኮ አረም ቀርቶ መክሩት። አዎ፣ አይዟችሁ።